ደቡብ አፍሪካ ከቡድን ሀያ እንድትወጣ እንደሚፈልጉ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን ሃያ መውጣት አለባት ብለው እንደሚያምኑ ገለጹ። ደቡብ አፍሪካ የቡድን ሀያ ጉባኤን ለማስተናገድ ዝግጅት እያደረገች ባለችበት ወቅት ነው ትራምፕ ይህንን ያሉት። የደቡብ አፍሪካ መንግስት ቃል አቀባይ ቪንሰንት ማግዋንያ በበኩላቸው ሀገራቸው የቡድን ሀያ ጂ20 ጉባኤን በተሳካ ሁኔታ እንደምታስተናግድ ለቢቢሲ ገልጸዋል። በያዝነወር መጨረሻ ላይ የዓለም ትልልቅ ምጣኔ ሀብት ያላቸው ሀገራት በጆሀንስበርግ ይገናኛሉ። ደቡብ አፍሪካ ነጮች ላይ መድልዎ ታደርሳለች ብለው በተደጋጋሚ የከሰሱት ትራምፕ፣ በጉባኤው እንደማይገኙና በምትካቸው ምክትል ፕሬዚዳንት ጄዲ ቫንስን እንደሚልኩ ገልጸዋል። ከደቡብ አፍሪካ ቀጥላ ጉባኤውን የምታዘጋጀው አሜሪካ ናት። ደቡብ አፍሪካ የቡድኑ አባል መሆን የለባትም። በሀገሪቱ አስከፊ ነገር እየሆነ ነው። ሀገሬን ወክዬ እዛ አልገኝም ብለዋል ትራምፕ። የደቡብ አፍሪካ መንግስት ለትራምፕ አስተያየት በይፋ ምላሽ አልሰጠም። ባለፈው ሳምንት አሜሪካ ከነጭ አፍሪካኖች ለሚቀርቡ የስደተኞች ጥያቄዎች ቀድሚያ ለመስጠት መወሰኗንም ደቡብ አፍሪካ መቃወም መቃወሟ ይታወሳል። በደቡብ አፍሪካ ነጮች ላይ የዘር ማጥፋት ተፈጽሟል የሚለው የአሜሪካ ክስ በሰፊው ውድቅ የተደረገና ተአማሚን ማስረጃ የሚጎድለው መሆኑን መንግስት ገልጿል። የደቡብ አፍሪካ የወንጀል አሃዝ ነጮች ከሌሎች ደቡብ አፍሪካውያን በተለየ ኢላማ መደረጋቸውን አያሳይም። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎስ ልዩ ሁኔታዎች በሚያጋጥሙበት ጊዜ መንግስት ያለ ካሳ መሬት መውሰድ እንዲችል የሚፈቅድ ሕግ አጸድቀው ነበረ። ይህንን ተከትሎም ትራምፕ በ2025 መባቻ ላይ በብዛት የደችና የፈረንሳይ ዝርያ ያላቸው የደቡብ አፍሪካ ነጮች የስደተኝነት መብት አቅርበው ነበረ። የሲያን የፋይናንስ ቀውስ ተከትሎ እንደ አውሮፓውያን አቆጣጠር በ1999 የተመሰረተው ቡድን ሀያ የመጀመሪያ ጉባኤን ያደረገው በ2008 ነው። የቡድን ሀያ አባል ሀገራት መሪዎች በየ አመቱ ጉባኤ ያካሄዳሉ። በጉባኤውም የአውሮፓ ህብረትና የአፍሪካ ህብረት ተወካዮችም ይገኛሉ። በዓለም ላይ ያለው ምጣኔ ሀብትም ችግርና አገሪቱ የገጠማቸው ፈተና በተመለከተ ውይይት ያደርጋሉ። አንድ አንድን ሀገር ከቡድን ሀያ ማስወጣት የሚቻልበት መደበኛ አሰራር የለም። ቡድኑ ህጋዊ መዋቅር ወይም የሀገራት የፊርማ ስምምነት የለውም። የቡድኑ አባላት የተሰባሰቡት ኢመደበኛ በሆነ መንገድ ተስማምተው ነው። ፎሬን ፖሊሲ ሴንተር በተባለው ቲንክ ታንክ የሚሰሩት ዶክተር አንድሪው ካውቶሩ እንዳሉት አንድ ሀገር ከቡድን ሀያ ተባሯል የሚባለው በጉባኤው እንዳይሳተፍ ሲደረግ ነው። የቡድን ሀያ ጉባኤ የሚያዘጋጅ ሀገር አንድ ሀገር ካልበዛ ያልተጋበዘው ሀገር ተብሎ ተባሯል ብለን እንወስዳለን ሲሉም አብራርተዋል። የቡድን አባላት ሀገራት እንዲህ ያለውን ውሳኔ ላይ የሚደርሱት እድል ጠባብ እንደሆነ ባለሙ አስረድተዋል። በቻትም ሀውስ ተመራማሪ የሆኑት ክርሲ ባዶም በበኩላቸው አሜሪካ በቡድን ሀያ እንደ አዋቂ የተቆጠረችባቸው አጋጣሚዎች አሉ ብለዋል። አሜሪካ የቡድኑ አባል መሆን ተጠቃሚ እንደሚያደርጋት ይገልጻሉ። የአውሮፓ ሕብረት ለደቡብ አፍሪካ የገንዘብ ድጋፍ ይሰጣል። ቻይናም የደቡብ አፍሪካን ከቡድኑ ማውጣት አትደግፍም ብለዋል። ቡድኑ ስምምነት ስምንት አባል ሀገራት ባሉት ወቅት እንደ አውሮፓውያን አቆጣጠር በ ሁለት ሺ አስራ አራት ሩሲያ ክሪሚያን በ መጠቅለሏ ምክንያት ከ አባልነት ማስወጣቷ ይታወሳል አሁን ግን ሩሲያ የ ቡድን ሀያ አባል አገር ና ት ጉባኤው የሚያስተናግድ ሀገር የ ውይይት ነጥቦች የ ማዘጋጀት ሚና አለ ው ደቡብ አፍሪካ ዘንድሮ የ ጉባኤው መሪ ቃል ያደረገችው ትብብር እኩልነት ና ዘላቂነት መሆኑን የመንግስት ቃል አቀባይ ገልጸዋል ከዘር መድሎና እና ከፍፍል በመውጣት ወደ ዲሞክራሲ ያደረገን ሁን ሽግግር መነሻ አድርገን የቡድን ሀያን ጉባኤ ላይ ስለ ትብብር እና እኩልነት እንወያያለን ብለዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።